እናቴ የምትልሽ ማለት ነው ሃይማኖታችን እንደሚፈቅድ ነው እንጂ እዚህ ጋር ሁለት ሚስት አግብቶ እንዳኖራቸው ያው ትንሽ ጸብ ምናምን ተፈጥሮ ነበረ። እኔ ና ተምር ማለት እኔ ለማሜ ማለት ነው ሁለተኛ ሚስት እንዲያገባ ምናን ፈልጌ እንደዛ አልኩኝ። ተቃልተን ነበር ትንሽ እኔና እሱ ማለት ነው እኔ ሁለተኛ ሚስት እንዲያገባ ፈልጌ ማለት ነው። አንድ ጓደኛ ያለችን በጣም መወዳት አላህ የምትፈራ ናት እና ሁለተኛ ሚስት እንድትሆን ፈልጌ ከዛ፣ በዚህ ትንሽ ተጣልተን ነበር። እህቱ ደግሞ አሁን ማሚ፣ እየቀለልከው አይደለም? የምሬን ነው የምር። ማሚ፣ እንዴት እንደዚህ ልታስብ ይቻልሽ? እናንተ ገና ገና አይደላቸው ማሚኮ ማለት ዲናችን ስለሚፈቅድ ምናምን በቃ ችግር የለውም ብዬሽ እኮ ነው። በሸሪያ ስለተፈቀደ ያው ማስተዳደር ከቻለ ይቻላል። ከአራት ግን ቢሆንም አሁን ገና አዲስ ሙሽራ አይነሽ እንዴት እንደዚህ ይቻለሽ? ማሚ ያው አላደል ጓደኛነት በጣም ነው የምወዳት ጥሩ ሰው ስለሆነች ደሱ አሰብኩኝ ማለት ነው። ግን አሁን እህቱ መታ በቃ ጸቡ ማለት ነው። አሁን ይሄው እየሰማች ነው እና በጣም ተናድን ምናምን ነገር ማለት ነው አሁን ራሱ በስንት መከራ ነው የእንትን የደወልኩልሽ ማለት ነው። እኔ ማሚ ምን እንደምትል መስማት ፈልጋለሁ። የአትደግፍ ምናምን ብላ በቃ ቤት ውስጥ ሁለታችሁ ሳይሆን በቃ የሆነ ነገር ኑሮት እሱ ይዞ አንቺንም ውጭ እሷንም እዚህም መስማት ያለብሽ ነገር ሰርተሻል።